ባለፉት ጥቂት ዓመታት በጤናው ዘርፍ በተወሰዱ የሕግና የፖሊሲ ማሻሻያ እርምጃዎች የሀገር ውስጥ የመድኃኒት ምርታማነትን በማሳደግ በተኪ ምርቶች አበረታች ውጤት መመዝገብ ችሏል። ታላቁ የኢትዮጵያ ሕዳሴ ግድብ ተጠናቆ ወደ ኃይል አቅርቦት መሸጋገሩ ደግሞ በኃይል እጥረት ምክንያት ይፈጠሩ የነበሩ የምርትና ተደራሽነት ችግሮችን በመሙላት ፋይዳው የጎላ መሆኑ ይነሳል። ታላቁ የኢትዮጵያ ሕዳሴ ግድብ በስኬት ተጠናቆ መመረቁ ለእኛ ሴክተር፣ የህክምና ግብአቶችን ለምናመርተው ሴክተር አንድምታው በጣም ትልቅ ነው። የመድኃኒትና የህክምና ግብአት ማምረቻው ኢንዱስትሪ ትልቅ የማይቆራረጥ ቀጣይ የሆነ ኃይል ይፈልጋል፣ የኤሌክትሪክ ፓወር ይፈልጋል። ከዚህ አንጻር ለዚህ ኢንዱስትሪ በጣም ትልቅ ዜና ነው። ከዚህ በፊት የሀይል መቆራረጥ የሚያጋጥመን ችግር ነው የነበረው። የህዳሴ ግድብ እነኝህን ችግሮች በአፋጣኝ ይፈታልናል ብለን ነው የምናስበው። አሁን ላይ በኢትዮጵያ የፋርማሲዩቲካል ኢንዱስትሪዎች ከውጭ የሚገቡ የመድኃኒትና የህክምና መገልገያ ምርቶችን በሀገር ውስጥ በመተካት 41 በመቶ የገበያ ድርሻን መያዝ ችለዋል። ታላቁ የኢትዮጵያ ህዳሴ ግድብ የኃይል አቅርቦትም ለዘርፉ ምርታማነትን በማሳደግ ተደራሽነትን ለማስፋት አቅም የሚፈጥር ይሆናል። ታላቁ ኢትዮጵያ ህዳሴ ግድብ የሚያመጣቸው አንዱ ኢነርጂ ነው። ከኢነርጂ አንጻርና የፋርማ ሴክተሩ የዚህ ግድብ መመረቅ ወደ ኢነርጂ መግባት ኃይል ማመንጨት የፋብሪካ እድገት ላይ ትልቅ ሚና አለው። ፕሮዳክሽን ላይን ምንም ሳይቋረጥ ማምረት መቻል፣ የዚህ ሁሉ ምስራት ኢነርጂ ሴክተሩ ላይ የሚመጣው ለማን ነው የሚተርፈው? ማለት ለፋርማ ሴክተሩ ነው እና አስተማማኝ የሆነ ተመጣጣኝ የሆነ ኃይል ማግኘት ለዚህ ሴክተር ትልቅ ነው። የግድቡ የኃይል አቅርቦት መጀመር በፋርማሲውቲካል ኢንዱስትሪ መሰማራት የሚፈልጉ የውጭ አልሚዎችን የኢንቨስትመንት ፍላጎት በማሳደግ መልካም እድል ይዞ መምጣቱም ተጠቃሽ ነው። በዘርፉ የሚሰማሩ አልሚ ባለሀብቶችም የመድኃኒትና የህክምና መገልገያ ምርታማነት አቅምን በማሳደግ ከሀገር ውስጥ ባለፈ ለውጭ ንግድ ማቅረብ ያስችላቸዋል። በሂደቱ ተጨማሪ የስራ እድል ፈጠራ የማድረግ እድልንም ይፈጥራል። ኢንዱስትሪያላይዜሽንን ለማፋጠን ለማሳለጥ የመጀመሪያው ትልቁ ግብዓት ኃይል ነው እና ኢትዮጵያ በዚህ ደረጃ የአፍሪካ አንድ የፓወር የኤሌክትሪክ ፓወር ሱፐር ፓወር ሀያል እየሆነች መሄዷ፣ ወደፊትም ትልልቅ ኢንዱስትሪዎችን ወደ ኢትዮጵያ ለመሳብ ኢንክሉዲንግ የመድኃኒት ግብአት ጥሬ እቃዎችን የማምረት ኢንዱስትሪን ለመሳብ ያለው እድል ትልቅ ነው የሚሆነ ፣ ለወደፊቱም የተሻለ ኢንቨስትመንት ወደ ሀገራችን የመሳብ እድል አለው ብለን እናስባለን። ኤክስፖርት ፖቴንሻላችን ከፍ ያደርጋል። ጥሩ ፋብሪካ ላይሰንስ ደሆነ ተወዳዳሪ የሆነ ፋብሪካ በእኛ አገር የሚመረት መድኃኒት ካለ ለምን ጎረቤት አገረዶ አይወዳደርም? ለምን ኤክስፖርት አደረግም? ሀይል አንዱ ጥያቄ ነው። የሁሉም ፋክተሪ እና ይሄን ይመልሳል ብዬ አስባለሁ። ከሁሉ በላይ ግን የስራ እድል ይፈጥራል ማለት ነው። የታላቁ የኢትዮጵያ ሕዳሴ ግድብ በስኬት መጠናቀቅ ኢትዮጵያን የመድኃኒት ምርት ማዕከል ለማድረግ የይቻላል መንፈስን የፈጠረ ፣ በዚህም የኃይል አቅርቦትን በራስ አቅም በመሸፈን የግሉን ዘርፍም የሚያበረታታ ይሆናል። እንችላለን የሚለው ስሜት በፋርማሲቲካል በመድኃኒት መገልገያ ምርትም እንችላለን፣ ኢትዮጵያውያን በራሳችን አቅም በራሳችን እውቀት፣ ኢትዮጵያንም የመድኃኒት ምርት ማዕከል ማድረግ እንችላለን የሚለውን ስሜት ሁላችንም ውስጥ የፈጠረ ነው።